ሰላም እንደናችሁ የተከበራችሁ ውድ ቻናል ቤተሰቦች፣ በዛሬው ቪዲዮ ይጀላችሁ የመጣሁት በቀ ዘር ቃላት ምስረታ ከእንግሊዘኛ ጋር ትርጉማቸውንም ጭምር በአንድ እንዴት እንደሚነበቡ ይጀላችሁ መጥቻለሁ። ቪዲዮውን ላይክና ሳብስክራይብ እያደረጋችሁ እስከ መጨረሻ ድረስ ተከታተሉት። ለቻናሉ አዲስ የሆናችሁ አዳዲስ ቪዲዮዎች ሲለቀቁ ወደ አሁኑ እንዲደርሳችሁ ሳብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። አሁን ቀጥታ ወደ ቪዲዮ። የመጀመሪያው እንግዲህ እንደምታዩት በቀ መጀመሪያ በቀ ቃላት ስንመሰርት ቀበሮ ቀበሮ የሚል ቃላት መሰረትን። ቀበሮ የሚለው ደግሞ በእንግሊዝኛ የሚታወቀው ፎክስ ፎክስ ፎክስ። ይኸው አስቀምጭላችኋለሁ በአማርኛ ማንበብ ትችላላችሁ። ፎክስ ኤፍኦኤክስ ፎክስ ማለት በአማርኛው ቀበሮ ማለት ነው። ስለዚህ በቀ ቀበሮ የሚል መሰረትን። ቀበሮ ደግሞ በእንግሊዝኛ ፎክስ በመባል ይታወቃል። ሲነበብም እንግሊዝኛው እንደምታዩት አስቀምጭላችኋለሁ ወደ ቀጣዩ ስንሄድ ቀጣይ የተቀመጠው ደግሞ ቀጭን ቢሆንስ፣ ቀ ጭ ን። በቀ ቀጭን የሚል ቃላት መሰረትን። ቀጭን የሚለው በእንግሊዘኛ የሚታወቀው ደግሞ ቲን፣ ቲ ኤች አይ ኤን፣ ሲነበብ ቲን ብለን እናነባለን። ቲን ማለት ቀጭን ማለት ነው በእንግሊዘኛው። ቀጥሎ የተቀመጠው ደግሞ እንደምታዩት በቀ ሶስተኛ ቃላት ስንመሰርት በቀ ቀ በቶ ቀበቶ ቀበቶ የሚለው በእንግሊዝኛ የሚታወቀው በእንግሊዝኛ የሚታወቀው ቤልት ቢኢኤልቲ ሲነበብ ቤልት ብለን እናነባለን። ቤልት ማለት ቀበቶ ማለት ነው በእንግሊዝኛው። ቀጥሎ የተቀመጠው ደግሞ በቁ ነው። ቃላት የመሰረትኩላችሁ በቁ ቁራ፣ ቁራ፣ ቁራ የሚል ትርጉም ያለው ቃላት መሰረትን። ቁራ በእንግሊዝኛ የሚታወቀው ደግሞ በእንግሊዘኛው ክሮው ሲ አር ኦ ደብሊው ሲነበብ እንደምታዩት ክሮው አስቀምጬላችኋለሁ በአማርኛ አትቸገሩም ማንበብ ትችላላችሁ ቀጥሎ የተቀመጠው ደግሞ በቁ ድጋሜ ቃላት ስንመሰረት ቁጥጥር ቁጥጥር ቁጥጥር ማለት መቆጣጠር ለሚለው ነው ሌላ ነገር እንዴት እንዳትተረጉሙት ቁጥጥር ማለት መቆጣጠር ማለት ነው ስለዚህ ቁጥጥር የሚለው በእንግሊዘኛው ሲተረጎም የሚታወቀው በእንግሊዘኛው ደግሞ ኮንትሮል C O N T R O L ሲነበር፣ ኮንትሮል ኮንትሮል ማለት መቆጣጠር፣ አንዲ ነገር መቆጣጠር ነው እንጂ የተቆጣጠረ ነገር እንዳይመስላችሁ። ስለዚህ ቁጥጥር የሚለው ሌላ ትርጉም እንዲያሰጡት፣ ኮንትሮል መቆጣጠር፣ አንድ ነገር መቆጣጠር ማድረግ ነው። ኮንትሮል ማለት ለዚህኛው አብሮ የሚሄድላችሁ ቁጥጥር በሚለው እንግሊዝኛው በእንግሊዝኛ የሚታወቀው ተቆጣጠረ እንትም እንደዚህ ያለውን ነገር ተቆጣጠረው የሚል ከሆነ ኮንትሮል የሚለውን ትርጉም ይኖረው ማለት ነው። በእንግሊዝኛ በአማርኛው ቁጥጥር፣ በእንግሊዝኛው ደግሞ ኮንትሮል እንላለን ማለት ነው። ወደ ቀጣዩ ትነድ ደግሞ በቂ በቂ ቃላትን መሰረት ቂጣ፣ ቂጣ፣ ቂጣ የሚል ቃላት መሰረትን እንግዲህ ቂጣ የሚል ቃላት ስንመሰረት በእንግሊዘኛውም ቂጣ የሚታወቀው ደግሞ ፓን እንደምታዩ ሲነበብ ፓን ፓን ማለት ቂጣ ማለት ነው ፓንኬክ ይባል የለ ፓን ማለት ቂጣ ማለት ነው ቀጥሎ የተቀመጠው ደግሞ በቃ ቃላት ስንመሰረት በቃ ቃልኪዳን ቃልኪዳን ቃልኪዳን የሚል ትርጉም ያለው ቃላት መሰረትን ቃልኪዳን የሚለው ደግሞ በእንግሊዘኛ የሚታወቀው ቃል ኪዳን ፕሮሚስ ፕሮሚስ ሲነበብም እንደምታዩት ፕሮሚስ ፕሮሚስ ማለት ቃል መግባት፣ ለሆነ ነገር ስምምነት ገብቶ ቃል መግባት ነው። ቃል መግባት። ስለዚህ ቃል ኪዳን የሚለው በእንግሊዘኛው ደግሞ ፕሮሚስ ፕሮሚስ ይሆናል ማለት ነው። ፒ አር ኦ ኤም አይ ኤስ ኢ ፕሮሚስ ማለት ቃል ኪዳን ማለት ነው። ቀጥሎ የተቀመጠላቸው ደግሞ በቃ አሁንም ድጋሚ ቃል ቃል የሆነ ቃል ስንመሰረት ለምሳሌ ቃል ማለት የሆነ ማንኛውም ልንናገረው የምንችለው ነገር ቃል የሚለው በእንግሊዘኛ የሚታወቀው ደግሞ ወርድ ደብሊው ኦ አር ዲ ቃል የሚለው በአማርኛው ቃል የምንለው በእንግሊዘኛው ደግሞ ወርድ እንላለን ሲነበብም እንደምታዩት ወርድ ብለን እናነባለን ቀጥሎ የተቀመጠው ደግሞ በቄ ነው ቄ እንግዲህ በቄ ቃላት ስንመሰርት ቄስ የሚል ቃላት መሰረትን። ቄስ ማለት በእንግሊኛ የሚታወቀው በእንግሊዘኛው ፕሪስት ሲነበብ ፒ አር አይ ኢ ኤስ ቲ በአማርኛው ሲነበብ አስቀምጨላችኋለሁ። ፕሪስት ፕሪስት ማለት ቄስ ማለት ነው። ቀጥሎ የተቀመጠው ደግሞ ቀጥሎ የተቀመጠው በቅ በቅ ቃላት ስንመሰርት በቅ ቅርጫት ቅርጫት ቅርጫት የሚለውን በእንግሊዝኛው ደግሞ የሚታወቀው ምን ይሆናል? ባስኬት ቢ ኤ ኤስ ኬ ኢ ቲ ባስኬት ሲነበብ አስቀምጭላችኋለሁ ባስኬት ባስኬት ማለት ቅርጫት ማለት ነው። ማለት ቀጥሎ የተቀመጠው ደግሞ የመጨረሻው የተቀመጠው መጨረሻ ላይ የተቀመጠው ቆረጠ ቆረጠ መቁረጥ ቆረጠ የሚለው በእንግሊዘኛ የሚታወቀው በእንግሊዘኛ የሚታወቀው ከት ሲ ዩ ቲ ከት ማለት መቁረጥ ማለት ነው። የሆነን ነገር መቁረጥ ከት ማለት መቁረጥ ነው። ሲነበብም እንደምታዩት ከት ከት ካልን መቁረጥ ማለታችን እንደሆነ በእንግሊዘኛው ይታወቃል ማለት ነው። እንግዲህ እያንዳንዳቸውን በድጋሚ ሳነብላችሁ የመጀመሪያው እንደምታዩት ቀበሮ ፎክስ ቀበሮ የሚለው በእንግሊዝኛ የሚታወቀው ፎክስ ኤፍ ኦ ኤክስ ፎክስ ሁለተኛው ቀጭን ቀጭን የሚለው ደግሞ በእንግሊዝኛ የሚታወቀው ቲን ሲነበር ቲን ቲ ኤች አይ ኤን ቲን ማለት ቀጭን ማለት ነው ቀጥሎ የተቀመጠው ቀበቶ ቀበቶ የሚለው በእንግሊዝኛ የሚታወቀው ደግሞ ቤልት ቤልት እንላለን በቁ ደግሞ ቁራ ቁራ የሚለው ደግሞ የሚታወቀው በእንግሊዝኛ ክሮው እንላለን። ቀጥሎ የተቀመጠው ቁጥጥር ወይም ደግሞ መቆጣጠር የሚለው ኮንትሮል በእንግሊዝኛው ኮንትሮል። ቀጥሎ የተቀመጠው ቂጣ፣ ፓን። ቀጥሎ ቃል ኪዳን ፕሮሚስ፣ ቃል ወርድ፣ ቄስ ፕሪስት። ቄስ የሚለው ፕሪስት። ቅርጫት ባስኬት፣ ቆረጠ ከት በዛሬው ቪዲዮ እስከዚህ ድረስ ይበቃናል ቪዲዮውን እስከ መጨረሻ ድረስ ስለተመለከታችሁ አመሰግናለሁ ላይክ እና ሳብስክራይብ ማድረጋችሁን አትርሱ ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ በኦንላይን ለመማር የምትፈልጉ ባስቀመጥኩላችሁ ስልክ ቁጥር በመደወል ወይም በኢሞ ቴሌግራም ዋትስአፕ ላይ ሀይ ብትሉኝ ታገኛላችሁ እናንተ በሚመቻችሁ ጊዜና ሰዓት አመቻችታችሁ በኦንላይን ባላችሁበት ሁናችሁ ለአንዳንድ ሰዓት መማር ትችላላችሁ ማለት ነው በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላም ሁኑልኝ ቻው